ሰላም ሰላም ጓደኞች እንዴናችሁ? ዛሬ የምንማረው ስለ ማትሪክስ መደመርና መቀነስ ነው። ወይም ደግሞ አዲሽን ሰብስትራክሽን ተብለን እንማራለን። ይህንን ከመጀመራችን በፊት የባለፈውን ትምህርት በአጭሩ እንከልስና ወደዚኛው ትምህርት እንጀምራለን። ባለፈው የተማርነው ታይፕስ ኦፍ ማትሪክስ ተብለን ነበር የተማርነው። ሮ ማትሪክስ ወደ ጎን የሚጻፍ፣ ኮለመን ማትሪክስ ወደ ታች፣ ሬክታንጉላር ማትሪክስ አራት ማዕዘናዊ ቅርጹ፣ አራት ማዘናዊ የሆነ ስኩር ማትሪክስ ደግሞ ሁለቱም እኩል የሆኑ በስኩር ማትሪክስ ስር ደግሞ አራት አይነት ስኩር ማትሪክሶች እንዳሉ ተምረናል። ዲያጎናል፣ ስካላር፣ አይደንቲቲ እና ዜሮ ማትሪክስ ሁሉም ዜሮ ያላቸው ናቸው። ከዛ በተጨማሪ ደግሞ ስኩር ማትሪክሶች ግዴታ ሁለት በሁለት መሆን ያለባቸውም ከሁለት በላይ እንደሚሆኑም እንደገና በእነሱ ስር ደግሞ ስኩር ማትሪክስ እነዚህ ዲያጎናል፣ ስካላር፣ አይደንቲቲ፣ ዜሮ ማትሪክስ የሚባሉትም እንደሚካተቱ ተምረናል። ከዛ በተረፈ የቤት ስራ ሰጥቻችሁ ነበረ። ያበቃ ነው ማለት ነው። በዛሬው ትምህርት ደግሞ የማትሪክስ አዲሽን ሰብስትራክሽንን እንቀጥላለን። አንድ ማወቅ ያለብን ነገር ማትሪክሶች መደመርና መቀነስ እንችላለን። ሁለት ማትሪክሶችን የተለያዩ አይነት የስሌቶችን መስራት እንችላለን። ከሱ መካከል አንደኛው መደመርና መቀነስ ነው። ማትሪክሶችን ለመደመርና ለመቀነስ ወይም ይህንን ስሌት ለመስራት አንድ አይነት ኤም እና ኤን ያስፈልጋቸዋል። ኤምና ኤን እንደሆነ ባለፈውም ከዛ በፊት በነበረውም ትምህርት መጀመሪያም ተምረናል። ኤምና ኤን ማለት እነዚህ ቁጥሮቹ ሁለት በሁለት፣ ሶስት በሁለት የሚባሉት አንድ አይነት እንዲሆኑ ያስፈልጋል ማለት ነው። ሴም ኦርደር የሚባለው እሱ ነው። ሌላ ነገር ደግሞ ማትሪክሶችን ስንደመር አንድ አይነት ቦታ ላይ ያሉትን ነው የምንደምራቸው። ማለት ምንድ ነው? ከዚኛው ማትሪክስ ወስጄ እዚኛው ማትሪክስ ላይ ስደምር አንድ አይነት ቦታ ላይ ያሉትን መጀመሪያ ላይ መጀመሪያ ያለውን ቀጥሎ፣ ቀጥሎ ካለው ከታች ካለው ከዛ ከታች ካለው ልክ አንድ አይነት ቦታ ያሉትን ይህን ወስጄ ለምሳሌ እዚ ጋር መደምር አልችልም፣ እዚ ጋር መደምር አልችልም፣ እዚ ጋር መደምር አልችልም። ይህን ከዚኛው ጋር ነው የምደምረው። ይህንንም አንድ አይነት ቦታ ካለው ጋር፣ አንድ አይነት ቦታ ካለው ጋር፣ አንድ አይነት ቦታ ካለው ጋር ነው የምደምረው። በእንደዚህ በጽሁፍ ስናሳይ ሁለት ማትሪክሶች ቢኖሩን እዚህ ጋር ኤ እና ቢ የሚባሉ ይሄንንም ተመራናል። የመጀመሪያው አንዳንድ ነው የሚባለው አንድ ሁለት ለቢም ቢ ይሆንና አንዳንድ አንድ ሁለት ወደታች ሲወርድ ይሄኛው ሁለት ይሆናል ሁለት ሁለት ሁለት ለቢም። ስለዚህ ይሄኛውን ስንደምር በግልጽ እዚህ ጋር ይታያል ምን ይሆናል ማለት ነው። እዚህ ጋር ወስደን ከኤ አንዳንድ ቢ አንዳንድ ላይ ነው የምንደምረው ኤ አንዳንድ ቢ አንዳንድ አንድ ሁለት አንድ ሁለት አንድ ሁለት አንድ ሁለት ሁለት አንድ ሁለት አንድ ይህን ከዚህ ነው የምንደምረው፣ ማለት ነው። መልሱ ምን ይሆናል? ሁለት በሁለት ስለሆኑ ሁለቱም መልሱም ተመሳሳይ ነው የሚሆነው። ስለዚህ ይሄኛውም፣ ሌላኛው ህጉ ነው። አንደኛው ህግ ሁለቱም አንድ አይነት መሆን ያለባቸው ሲሞወደ የምንደምረውም የምንቀንሰውም፣ ውጤቱም ተመሳሳይ ነው የሚሆነው። ከሁለቱም ጋር የተሳሳተ ከሆነ ስሌታችን የተሳሳተን የሰራ ነው ማለት ነው። ስለዚህ ውጤቱ ምንጊዜም ተመሳሳይ ነው መሆን ያለበት እነሱም አንድ አይነት ተመሳሳይ ነው መሆን ያለባቸው። ለበዛ መደመር መቀነስ አንችልም። እዚህ ጋ ምሳሌ እንስጥ። ኤ የሚባል ማትሪክስ አለኝ፣ ቢ የሚባል ማትሪክስ አለኝ። እነዚሁ አንድ ሁለት፣ ሶስት አንድ አራት፣ እዚህም ቁጥሮች አሉት። በዚህኛው በተማርነው ህግ መሰረት ስናያቸው መደመር እንችላለን ወይስ መደመር አንችልም የሚለውን ስናይ መደመር እንችላለን። ምክንያቱም ይህኛው ሁለት በሁለት ማትሪክስ ነው፣ ይህኛው ሁለት በሁለት ማትሪክስ ነው። ስለዚህ ህግጋቱ ተሟልቷል፣ መደመር እንችላለን ማለት ነው። የምንደምረው አንድ አይነት ቦታ ያሉትን ነው ብለናል። አንድ አይነት ቦታ ያሉትን፣ አንድ አይነት ቦታ፣ አንድ አይነት ቦታ ያሉትን ነው የምንደምረው ስለዚህ ሁለት ከአምስት ጋር ማለት ነው። ሁለት እና አምስት፣ ሶስትና ስድስት፣ ሶስት እና ስድስት ከዛ ሁለትና አምስት ደግመን እናያለን። ሁለትና አምስት፣ ሶስትና ስድስት፣ ሶስትና ስድስት፣ አንድና ሰባት፣ አንድና ሰባት፣ አራትና ስምንት፣ አራትና ስምንት ውጤቱ ምን ይሆናል? እንደዚህ አድርገን መጻፍ እንችላለን፣ ለማስታወስ እንዲቀለን። ሁለት በሁለት ይሆናል ማለት ነው። ሁለትና አምስት ሲደመሩ ሰባት ይሆናል። ሶስትና ስድስት ዘጠኝ፣ አንድና ሰባት ስምንት አራትና ስምንት አስራ ሁለት መልሱ ይሄ ነው ማለት ነው። እንደምታዩት እነሱም ሁለት በሁለት ናቸው። መልሳቸውም ሁለት በሁለት የሆነ ማትሪክስ ይሰጠናል ማለት ነው። እስከምትለምዱ እንደዚህ መጽሐፍ ትችላላችሁ። ከለመዳችሁ በኋላ ግን ቀጥታ መደመር ትችላላችሁ። ሁለትና አምስት ሰባት፣ ሶስትና ስድስት ዘጠኝ፣ አንድና ሰባት ስምንት፣ አራትና ስምንት አስራ ሁለት እንደዚህ ቀጥታ መደመር ትችላላችሁ። ስትለምዱ ማለት ነው። ሌላ ነገር ሁለትና ሁለት ብቻ መገደብ የለበትም። ሶስት በሶስት ሊሆን ይችላል። አራት በአራት አምስት በአምስት ሊሆን ይችላል። ህጉ አንድ አይነት ነው። አንድ አይነት እስከሆኑ ድረስ እንደምራለን። ከፈለጋችሁን እስከምትለምዱ እየጻፋችሁ አለበለዚያም በቃላችሁ እኔ እንደደመርኩት ደምራችሁ ማስቀመጥ ትችላላችሁ ማለት ነው። መቀነስ ስናይ ተመሳሳይ ህግ ነው። አንድ አይነት ቦታ ያሉትን ወስዶ መቀነስ ነው። ስለዚህ አንድ አይነት ቦታ ያሉት እነማን ናቸው? እነዚህ ሁለት ሲቀነስ አምስት ይሆናል ማለት ነው። እዚህ ጋር ደግሞ አንድ ሶስት ሲቀነስ ስድስት አንድ ሲቀነስ ሰባት አራት ሲቀነስ ስምንት ውጤቱ ሁለት በሁለት የሆነ ማትሪክስ ይሰጠናል ማለት ነው። ሁለት ሲቀነስ አምስት ሲቀነስ ሶስት ሲቀነስ ሶስት ሲቀነስ ስድስት ሲቀነስ አራት ተመሳሳይ ነው። መቀነስ ብቻ ነው ሌላ። ኦርደራቸው የተለያዩትን እዚህ ጋር አስቀምጬ አሳየቻችኋለሁ። ይህንን መደመር አንችልም ይህንን ይህንን ከዚህ ጋር ብደምር ይሄኛውን ከምን ጋር ደምረዋለሁ? ምንም የለም። እዚህ አንድ ብቻ ሁለታችን ያለው ስለዚህ ይሄኛው ለምሳሌ ይሄኛው ቢ ሁለት አንድ የሚባል የለውም። ይሄኛውን ከምን ጋር ስለማደምረው ለምሳሌ የተለያዩ አይነት ኦርደር ያላቸውን መደመር አንችልም ማለት ነው። እዚህ ጋር ምን እያደረግኩ ነው ያለሁት? ሁለት በሁለቱን ከሶስት በአንድ ጋር ደምር እየሞከርኩ ነው ያለሁት። አይቻልም፣ አይሆነም። ሌላ ቀለል ያለ ምሳሌ በሰጣችሁ ለእኛ መረዳት ሊቀለን የሚችል ለምሳሌ በዚህኛው ወር አስቤዛ የገዛሁት ሶስት ሙዝ፣ አንድ ድንች ሊሆን ይችላል አራት ቲማቲም፣ ስድስት ብርቱካን ሊሆን ይችላል የገዛሁት በዚህኛው ወር። በሚቀጥለው ወር ደግሞ ሰባት ሙዝ፣ ሶስት ድንች፣ አንድ ቲማቲም፣ አራት ብርቱካን ሊሆን ይችላል የገዛሁት ሁለቱን ደምሬ በሁለቱ ወሮች ምን ያክል እንደገዛ ሆኝ ለማወቅ ከፈለኩኝ እንደዚህ ይሄኛው የሶስት ሶስተኛው ወላይ ደምሬ ማወቅ ፈለኩኝ። እነዚህም ወስዶ መጻፍ ነው። እንደቀደም እንዳሳያችሁ 3 ሲደምር 7 አስር ይሆናል። አንድ ሲደምር 3 አራት አራት ሲደምር 1 5 6 ሲደምር 4 አስር ምን ያህል ብርቱካን ሙዝ እንደገዛሁኝ ለምሳሌ ማወቅ እችላለሁ። ይሄ ለመረዳት እንዲቀለን ዝም ብሎ የሰጧችሁ ምሳሌ ነው። ሌላኛው ደግሞ ይሄኛውን ለመረዳት እንዲቀለን የሚያደርግ ለምሳሌ ሁለት ክፍል ቢኖሩ ስንማር እንደነበረው በፊት ለምሳሌ አስረኛ ኤ እና አስረኛ ቢ ክፍል ቢኖሩ ሁለቱም አንድ አይነት ወንበር አላቸው። የሚቀመጡ ዴስክ ብለን ብንቀመጥ አንድ አይነት የሚቀመጡ ተማሪ አሉ፣ በሁለቱም በአስረኛ ኤን በአስረኛ ቢም ለምሳሌ። ስለዚህ የአስረኛ ኤን ተማሪ ከዚኛው ተማሪ ጋር ብንደምር መደመር አይቻልም፣ ግን ምሳሌ እንደ ቦታው እንድትረዱ ብዬ ነው አንዳንድ አንዳንድ ሚሉ እንድትረዱ ማለት ነው። መደመር ቢባል ይሄኛውን ከዚህኛው ጋር ከዚኛው ጋር እንደዚህ አድርገን ነው የምንደምረው። ይሄኛውን ለመረዳት እንዲቀለን የሚያደርግ ምሳሌ ማለት ነው። ይሄ የዛሬው ማትሪክስ አዲሽን እና ሰብትራክሽን ወይም መቀነስና መደመር ትምህርት ነው። አንድ ማወቅ ያለብን ነገር አንድ አይነት ቦታ ያሉት ነው የምንደምረው። አንድ አይነት መሆን አለባቸው ሴም ኦርደር የማወቅ ግዴታ ነው። ውጤቱም ተመሳሳይ ነው ሚሆነው። ሁለት በሁለት ከደመርን ሁለት በሁለት ውጤት እናገኛለን። ሶስት በሶስትም ተመሳሳይ ነው፣ ምሳሌ ሰጥቻቸዋለው። ሁለቱ ኦርደራቸው አንድ ካልሆነ መደመርም መቀነስም አንችልም። ይሄ እንዳትረሱ፣ ምሳሌውንም አስታውሱ። የቤት ስራ ደግሞ እችን ሰጣቸዋለው። ኤ እና ቢ እንደዚህ ቢኖረን ኤ እና ቢ ድምሩ ውጤቱ ምንድን ነው የሚለውን ትጽፉልኛላቸው ኤም እና ኤንስ፣ ኤምና ኤን ደግሞ ምንድን ነው የሚለውንም ትነግሩኛላችሁ። የእነዚህና ኤም ኤን ምንድን ነው ውጤቱስ ምንድን ነው? መደመር እንችላለን ወይስ መደመር አንችልም? የሚለውንም ሁሉንም ነገር አይታችሁ መልሱን ትጽፉልኛላችሁ ከታች። ስለተከታተላችሁን አመሰግናለሁ። በሚቀጥለው ጊዜ እስከምንገናኝ ሰላም ሁኑ። ቻው።